ሰላም ውድ የቻናላይ ቤተሰቦች እንደምን አላችሁ? በያላችሁበት ሰላም፣ ፍቅር፣ አንድነትን ከእናንተ ጋር ይሁን እላለሁ። ያው ሁሉም ነገር ሰላም ሲኖር ነው እና ለሀገራችን ሰላም፣ አንድነት፣ ፍቅር ለእናንተ ይሁን እላለሁ። ዛሬ ካሜራ ማን እኔ ናቲ ማን ነው? ናቲ ማን ድምጽ አሰማችሁ። እሱ ጋር ናቲ ነኝ፣ ናቲ ነኝ። ካሜራማን ሆኛለሁ። ሆናቸው ካሜራ ማን ሆነሃል። አህ ነገራችሁ እሱ ድምጽ ስለሚሰማ ካሜራማን ሆኛለሁ። አህ ውድ የባህራን የባህራን ቤተሰቦች ውድ ቤተሰቦቻችን የባህራን ያው መንገር አይጠበቅብንም ማለት ነው። ዛሬ እንግዲህ ናቲ ካሜራማን ነው እየቀረጸ ነው። እንግዲህ አንድ ፕራንክ ፕራንኮች እያበዛን ነው። ከናቲም ጋር ልንጀምር ነው እያኮበኮብን ነው። እንን ጀምር ከናቲም ጋር እያኮበኮብን ነው። ዛሬ እንግዲህ የኔ ተንኮል ልበል፣ እኔ የጀመርኩት ተንኮል ለሆነ ሰው ላስለምድ ነው ልበል፣ ለሆነ ሰው የኔ ተንኮል፣ ወይ ደግሞ እኔ የምሰራው ፕራንክ ዛሬ ማርዬ ትሰራለች ማለት ነው። ማርዬ ፕራንክ ለማን ልሰራ ነው ካላችሁ፣ ለኔም አይደለም ለናቲም አይደለም ለኢትዮቲጂም አይደለም ለኢትዮቲጂ ጓደኛ ማርዬ ፕራንክ ትሰራለች። ምንድነው ፕራንኩ? እንግዲህ እኔ የተማርኩት ተንኮል ነው መሰለ ለሷም እየተረፈ ነው። ይቅር በሉ ውድ ቤተሰቦቻችን። እንዳ እንደማትከፉ ተስፋ እንደማትከፉብን፣ አይደል? እንደማትከፉብን ተስፋ እናደርጋለን። እንግዲህ ያዝናናችሁ ይሆናል ብዬ ተስፋ አደርጋለሁ። ምን ገብቷል? ከነግሬ ከነግሬ የኔ ውድ ካሜራማን ከነ እግር እየቀረጽኩ ነው አለኝ። ቅር አይላቸውም ችግር። ከነ እግር እግሬን ባታስገባው እስቲ። የናቲ ካሜራማን እንዴት ነው ብላችሁ ትነግሩናላችሁ። ያው አሳቤን አታስጠፋኛ ናቲ። ምን ሆና ነው እሺ? ስለዚህ ማርጄ ፍራንስ ሰራለች። እኛ የለንም ማለት ነው አሁን ኢትዮቲጂ እና ጓደኛዋን አጋጣሚ ወጣ ብለው ነበር የሆነ ካልገዙ ስትመጣ ፍራንኩን በደንብ ቀመመን በደንብ ፈተን በደንብ ጨምቀን በደንብ አሰላስነው አይደል ናት በደንብ እንደዚህ ልብስ አጥባችሁ አት አሳቀው ልብስ ከታጠው በኋላ ምን ይደረግ ይጨመቃል ለምን ውሃው እንዲወጣ አሁንም እኛ ፕራንኩን እንደዚህ ጨምቀን ሰብሰብ አድርገን ፕራንኩን አምጥተዋል አምጥተነዋል ማሪጌ ከዛ ያው ቁርስ ምናምን እየሰራራሽ ነው አንቺ። ጨራርሲ። ለቤተሰቦቻችን በዚህ ልኩ እኛ ገልጸንላችኋል። አንቺ ሲመጡ ለቤተሰቦቻችን ፕራንኩን ትሰሪልናለሽ። እኛ ምንም አናቅም ተባለ። እዚህ ላይ ቪዲዮ ላይም አንገባ ማለት ነው። አንቺ ፕራንኩን ሰርተሽ ለእኛ ቤተሰቦቻችን ታሳይናለሽ። ደህና ቆዩልን ውድ ቤተሰቦቻችን፣ እንወዳችኋለን። ልብሶቹን ከስራ ለኳቸው። አቮካዶ ስላለበት በዛው ይሞቀዋል ብዬ ጠቅ ብዬበት ነው ወፈር ያሉ ልብሶች ስለሆኑ

ርፈሻልፈሻልከላሻ አመሰግናለሁ። ግን እ ለትዕግኝ ልነግራት ነበር እንደምትጮብሽ ታይ ነበረ ግን ታርፈሻለሁ። ለማንኛውም በጣም ሌላም ነበረ እና ቤተሰቦች፣ ሰብስክራይብ ሼር ላይክ አድርጉ እና የዛሬ ፕራንክ የኔ ይመስላል። ፕራንክ ተደርጊ ያለው አሚኛ ግን በጣም ተናደደ ነበር። አሁን ደስ ይላል።